ቀጭን ፍቅር። ባለፈው ሳምንት ለእኔ ስፔሻል ክትፎ ለብ ለብ ያለ አይብ ጎመን ምናምን ያለው፣ እሺ እና በቀንድ ማንኪያ ይሄ ንዘሳ አይቻልም። ለሶስት ሁለት ምግብ ይበቃናል። እናንተ ሴቶች አላችሁ እንዴ የውል ሁለት ሽሮ ፈሰስ ከስድስት ቃሪያ ጋር። አዳም ነው አይደል፣ ቅናት የገድሉን ጨጓራ ጠርምሶታል ያለው ፍሬ አዩ ጣሴ፣ አንተ ብቻ ፍረደኝ። እሱ ቆይ ከሳምሪ ጋር ስለታረቀ ብቻ የኔ ጨጓራ በቅናት ይጠረምሳል እንዴ? አዎ፣ ምን ምን ማለቴ፣ ምስሎኔ አንተ ጨጓራ በቅናት ይጠረምሳል እኮ። የገድሉና የጣሴን ጓደኝነት ያበጣበጠችው ሴት እንደው ምን አይነት ውብ ትሆን ነው እያልኩ ሳስብ ሳስብ ሳስብ ነው የመጣሁት። ማን መሰለችሽ? እኔና ገድሉ ልታበጣብጥ የምትችል ሴት አልተፈጠረችም። እሺ ጣፋጭ አልተፈጠረች። እሺ በቃ ተውት። ሱን ይልቅ ሌላ አዲስ ንፎ አለ ልንገራችሁ። መምህራኖቹ ቤት አጠገብ ስቱዲዮ ተከራይቻለሁ። ከእንግዲህ አንላቀቅም አለችኝ እኮ በጣሴ ሞት። እንዴ ምንድን ነው የምሰማው? ስቱዲዮ ስቱዲዮ እንዴ! እቻ አሮጊት ጓደኛችንን ለምን አትወውም? ወይኔ፣ የዋዛ ብጥብጥ ይነሳል ደግሞ እንዴ፣ ቤታችን አጠገብ የተለቀቀውን ስቱዲዮ ቤት እኮ ነው የተከራየችው። ገርሉ አንተነ የተከራየላት አደል? ዛሬስ። ደራሲ ተስፋይሽ መልስ። ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ። ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ቀጭን ፍቅር ናጣተቀሽሽ አፍጥኚው ጣፋጭ ው ለሳምሪ እና ለአዳም ገና ለሊቱ ሙሉ ስንደልቀው እናድራለን እናድራለን ደስ ይለኛል። ለካ በሁለታችን መታረቅ እንደዚህ ደስተኞች ናቸው። ጌታ በጣም ልዛትን ነው ባሉ ሳምሬ አይባልም፣ አይባልም። አዳሜ ስለ ጮና ስለሽቃበጠ ብቻ የደስታችን ተካፋይ ነው ማለት አይቻልም። አዳም ወንድሜ እኔ በበኩሌ በአንተና በሳምሪ መካከል እርቀ ሰላም ስለወረደ በጣም በጣም ደስ ብሎኛል። ደስታዬ ወደር የለው ብሎ እምላቸው አውቃለሁ። አሳምሬ፣ አበጥሬ፣ አንጠርጥሬ፣ ወዘተ አውቃለሁ። ጣሴ ይሙት አዳምና ሳምሪ እንደ ወደ ፍቅር ዓለም በመመለሳቸው ተደስ ይቻላል አራራ፣ ይቅርታ ይቅርታ ይቅርታ። እኔና ጮኛ የጣፋጭ ተደስተናል፣ የዋዛ ተደስተናል፣ በጣም በጣም ደስ ብሎናል ብሎናል። የእውነታችሁ ነገር እንኳን ተከድኖ ቢበስል አይሻልም። አልገባኝም አዳም፣ የኔና የጣፋጭ ነገር ለምንድን ነው ተከድኖ የሚበስለው? ማለቴ ምኑ ነው ተከድኖ የሚበስለው? ፍቅራችሁ። ኦ ሎርድ! አይገርምም? ሳምሪ፣ የወንድሜ ሚስት እንዴት ፍቅር ተከርኖ ይመስላል? ማለቴ እንደ ድንች ወይንም እንደ ፓስታ ወይም? አይመለከተኝም እ እኔ ፍቅር ኮራውብሽ። አይመለከተኝም። ትክክለኛ መልስ ነው የሰጠሽው ጣሴ። ይሙት ገድሉ ያለው እኮ እውነቱ ነው። የኔና የጣፋጭ ፍቅር እንዴት ነው? እንደ ድንች ወይም እንደ ፓስታ ተከርዶ ነው የሚመስለው? በእናታችሁ በቃ ወም ጭቅጭቅ ወንታችሁ እንጆይ እናድርግ። ይሄ ሁሉ ቢራ በሳጥን ተቀምጦ የምን ጭቅጭቅ ምናምን ምናምን ነው? በእናታችሁ ይሄ በነገ ወንዲ በነገር ወጋኛ ጣፋጭ ይሄ በቃ እነሱ እንታችሁ ቃስ ይልቅኛ እንጆይ እናድርግ። እቴ ጣፋጭ አለች፣ እውነቷን ነው። እባካችሁ ተጋበዙ፣ ብሉልኝ፣ ጠጡልኝ። ምን አነሰ ምን ጨመር። ሳምሪ ሳምሪ፣ ተሳስተሻል። ይሄን ሁሉ ቢራ ስጋ ገዝተሽ መጋበዝ አልነበረብሽ በችግራችንም በደስታችንም ያልተለያዩን ጓደኞቻችን ስለሆኑ እኮ እኔ እኔ እውነቷን ነው እንዴ በጣም ልክ ብለሻል፣ ልክ ብለሻል። ምንድን ነው ጣሴ ይሙት አዳም ከደበረ ቢራው ልንተውል እንችላለን። ው እኛ ደስታችሁ ደስታችን ነው ብለን ነው እንጂ እንዴ ድንኳን ሰባሪ እኮ አይደለን። ኧረ ነገር አብርዱ እንዴ። ሳምሪ ቢራና እራት የጋበዘችን እኮ ስለምትወደን ነው። አዳም ደግሞ በነገር የሚተነኳኩሰ ስለሚጠላ ነው። አባዬ እሸቱ ሙት አዳም በጣም ይወዳችኋል። በጣም በጣም በጣም በጣም እንወዳችኋል። እባካችሁ በእናታችሁ፣ እኔ ዘፈን ላውጣ፣ ተቀበሉኝ

የእኔ ጣፋጭ ጣሴ ይሙት እንኳን የእኔ ሆንሽ። ሰማህ፣ መች ያንተ ሆንኩ። የኔ ጣፋጭ ውሽ ይደምን ነው አዳሚው አብይ ሲያደርገኝ ዝም ትላለህ። ጣሰው፣ ሴትን ልጅ ለዚያውም ጣፋጭን ሳትፈቅድልህ እንደዚህ ጧ አድርጎ መሳም ወንጀል እንደሆነ አታውቅም? ውይ ኔ ውድ ሳታስበው እኮ አሪፍ አድርገ ሳምከኝ። ሳምሪ ሳምሪ እኔን ነው ታንኪው ማለት ያለብሽ እኔን ነው አሴ ይሙት። እኔ ጣፋጭ እንደዚህ ባልስማት ኖሮ አትጠጋጭ። አሴ እጣላለሁ እና አትጠጋጭ። ኧረ ጎበዝ፣ እኔንስ ማን ይሳምኝው እንዴ ጎበዝ? ወይ ገርም ሮም ማገራብጦ የሚስምህ ሴጣን ነው። አሁንም ወደፊትም ይስምሃል እንዴ። ሳምሪ፣ የጠራችሁ ልጋብዙ ነው ልሰድቡ? ባልሽን ከጫንቃዬ ላይ ውረድ ባይውሽ ውሄን ጌታ ተዋቸው በቃ። ጣፋጭ የቢራ አምጭላቸው፣ ምግብም ከፈለጉ አምጭላቸው። ተንሽ እኛ ደስታችሁ ደስታችን ስለሆነ ተሰባሰብን እንጂ የቢራ መጠጫ አላጣንም። ተሳሳትኩ እንደ ጣሴ ገድሉ። አልተሳሳትክም አ ተመልሳችሁ ገጥማችኋላ፣ ተባብራችኋላ፣ ተመሳጥራችኋላ። አዋ ገድሉ ጓደኛዬ ነዋ ተመሳጥረናላ። ኦሎርድ ኦሎርድ ጣሴ ሁለታችን ነገር ተከርኖ ቢበስል አይሻልም? ፕሊስ፣ በእናታችሁ በደስታችን ቀን ጭቅጭቅ ምናምን ምናምን ተው። እሽ እሽ፣ ጣፋጭ ለአንቺ ብለን ትተናልኛ። ቴንኪው ጋል። ቆይ ግን አሁንም ልክ እንደ ድሮን የምትጨቃጨቁት በአባ እየሸቱ ሞት፣ እነኝ የሚሻሻሉ አይደሉማ፣ ዘመን መጥቶ ዘመን ሲያልፍ ያው ጥሬ ጨው ናቸዋ። በጣሴ ሞት ጥሬ ጨው ሆንን ደግሞ ዛሬ። ብቻ የሆነ ባዶ ማሰሮ ናችሁ። ባዶ ማሰሮ ነው። ስታስቁስቁጣዛምሪ አይባልም፣ ስታስቁ አይባልም፣ ስታሳቅቁ፣ ስታደርቁ፣ ስታሸማቅቁ ወዘተ ነው የሚባሉ እንደዛ ነው ማለት ነው። በለው ያዝ፣ በለው

ቢራ በሳጥን ተገዝቶ ቀረበላችሁ። ተመስገን ተመስገን። ሦስት ኪሎ ጥሬ ሥጋ፣ መሃል አገዳ፣ ሻኛ፣ ታላቅ ታናሽ፣ ዳቢት፣ ዘርፌ ወዘተ ቀርቦላችሁ እምሽክ አድርጋችሁ በላችሁ። በጣሴ ሞት፣ አዳም ድሮ ልኳንዳ ቤት ሰርተህ ነበር እ ወይ ዛሬ? አዳም ልኳንዳ ቤት መስራትን አታውቅም እንዴ ጣሴ? አሴ ይሙት ስል እያሳልቷል። ዲ አንተ ደግሞ አጡሌ ወይዘ አልማዝ ምግብ ቤት ነው አ ባላው ባላው እኔ የለሁበትም እኔ የለሁበትም። አታውቅም ለካ አሁንም ከዮቴ ውስጥ አልወጣም ለካ። አሁንም ነገር እየጎለጎልክ ልትለበልበኝ እያሴርክ ነው ለካ። ተንኮልስ ይደረስበት ትደነግጣለህ ስል ጭራሽ ብዞብሃል ለካ። የኔ ፍቅር በእናት በእናት እንደዚህ አትናደድ። ስለችኛ ይህኔ ውድ በቃ ንቀቶ ሆ መናቅ አይገባውማ። ሄ ለካ አፄ ቴዎድሮስ ተቆጥተው ግስላ ሲሆኑ እቴጌ ተዋበች እንደምታለዝባቸው አይነት መሆኑ ነው እንዴ እንዳዜ መሰለኝ። ምን ማለት የለውበትም። ውይ ገሉ ጣሰው፣ ምን አለበት ፊስ ብታወርዱ። ባአባታ ጣፋጭ፣ ዝም ጭጭ፣ ጸጥ ወዘተበኝ ይሄኔ ምን አጠፋ? አዳ ነገርኩሽ፣ ጸጥ በይ ጣፋጭ። አዳም ታግሶ ታግሶ ሲቆጣ አንበሳ ነው። ጸጥ በይ። አንበሳው አገሳ፣ አንበሳው አገሳ። የት ነው ያገሳው? በጣ ሲሙት አደረ። በዚህ ቤት ነው። ጣፋጭ፣ ከዚህ በኋላ አንድም ቢራ እንዳትከፍችላችሁ። በገዛ ብራችን ጠግበው የገዛ ሰላማችን ሲያደፈረሱብን፣ ዝም ጭጭ ጸጥ ውዝት አልላቸው በእናተ አዳምዬ፣ በእናተ አንዳንድ ቢራ ብቻ። አንዳንድ ቢራ አይቻልማ፣ አላድርገውማ፣ አልሞክረውማ። ኦሎርድ ጣሴ ከተለኝ ተከተለኝ፣ አረከተላለው ቢራ የሚጣፍጠው ድሮም ግሮ ሰሪ ሲጠጡት ነው። ልክነ ልክም ሰካራም አንቡላ ሙላ። ደግሞ አምሽታችሁ መታችሁ ርብሻለሁ ብትሉ ዋ በቃ እኔ መሽቶብኛል። ሂድ ውልቅ፣ ጥርግ፣ ንቅል በይ። ለኔ ብለሽ ይሄን ውድ ዛሬ ምን ሆነሃል? አጡልዬ አልማዝ ምግብ ቤት ውስጥ ልኳንዳ ቤት ሰርቷል ሲለኝ እየሰማሹ ንቀተወኛ። የእኔ ጌታ እኔ ግን የለውበትም። ጣሴ ይሙት የለውበትም። የኒውድ ወይ ሳምሪ ከመቾ ዲ ነው። ግልፍተኛውን ከቧባ እየሸቱ ሞት ራሴም መቆጣጠር እስኪያቅተኝ ድረስ ገድሉ በነገር እየጠበጠበ አስቸግረኝ። አዳሜን ፍቅር ወይ ማሬ እስቲ ና አንዴ ና ጠገቤ ጋር ደመበል። እሺ ሳምሪ፣ አንድ ነገር ጠይቃለሁ፣ ሳትዋሸኝ ትመልስልኛል። ሳምሪ፣ እኔ አዳም ነኝ የምዋሽሽ እኔ አንቺን ፍቅሬን፣ ውሸት ቅጥፈት? ማለቴ እኮ እንደሱ ማለት ሳይሆን ሌላ ነገር ማለቴ ነው። አይባልም ሳምሬ፣ ትልቅ የአረፍተ ነገር አወቃቀር ግድፈት ፈጽምሻል። በቅድሚያ ማለቴ ተብሎ አረፍተ ነገር አይጀመርም። እኔ ፍቅር፣ አሁን እኮ ያለው ከተማሪዎች ጋር ማስተማሪያ ክፍል ውስጥ ሳይሆን ከፍቅረኛ ጋር መኝታ ክፍል ውስጥ ነው እና ጭቅጭቁን ትተህ እቅፍ አድርገኝ ተኛ፣ ነው አዳሜ፣ የኔ ጌታ

እሺ ጠይቅኝ፣ የእኔ ማር። እሺ እኔ በርገር አይባልም፣ ሳምሪ አይባልም። የእኔ ጥንቅሽ፣ የእኔ የገብስ ዛላ፣ የእኔ የማር እሸት ወዘተ ነው የሚባለው። የምን አምበርገር ፒዛ ምናምን አመጣሽብኝ? ልዩ እኮ ሆነ፣ የእኔ ማር። አንቺም እንደዚያው ሳምሪ፣ አንቺም የሆንክ ጥንቅሽ እኮ ነህ።

ይሁንሽ ቅዥቅዥ አልሽ ያልሽ ቀዝቃዣ እንዴ እነተ ደማ እናስቀኑኛ? አላችሁ ተው እንጂ ስማም ሽ ቁጭ በይ ቁጭ በይ፣ በእናትሽ በድንጋጤ እኮ ልቤ ቀጥ ብላ ነበር። የኔ ልብ ቀጥ ይበልልሽ፣ ሽ የኔ ማር፣ የኔ ጌታ፣ የፍቅር ሰው እኮ ሆነ ዋ። ስታምሩ ስታስቀኑ እስቲ፣ አዳም አንተም ሳማት ጣፋጭ። ወይ ሳማት በእናትህ አዳም። ፍቅር እንደ ሸቀጥ ጉሊት አይዘረጋማ ፍቅር እንደ መድረክ ቲያትር ለተመልካች አይቀርብማ። ነውር ነዋ። ሳምሪ አዳም። ለካ መኝታ ቤት ሌላ ፐርሰናሊቲ ያለው የባዛ፣ ሳቅ በሳቅ ያደርግሻል እንጂ ቴንኪው በላት። ሳምሪ። ፍቅራችን በዘመኑ የማስመሰል ገመድ አትሰሪው። አዳም ካንተ ባላቅም ግን ላቭ ማለት ፍቅር ጣፋጭ። መሽቶብሻል፣ ሂጂ እሺ። ደህና ደሩ። በቃ ደህና ደሪ። ጣፋጭ ቀጥ ብለሽ ወደ ቤትሽ፣ እነዚያ ሰካራም ጋር ከሄድሽ ጉድ ያደርጉሻል። ነግሬሻለሁ። ገብቶኛል። በሉ በቃ ደህና ደሩ። ሄድኩ። ደህና ደር ያልኩሽ እኮ። ለካ አዳ መኝታ ቤት ሌላ ፐርሰናሊቲ ያለው ብለው የሚያወሩት እውነት ነው። እንኳን ወሬኛ። እሺ በቃ ደህና ደሩ እ አብደሻል፣ ዞሮብሻል፣ ጦዘሻል፣ ወዘተ መሰለኝ። ሄድኩ። እንዴ ሄድኩ። በቃ ይኸው፣ በሩን ዘግተሽ ውጭ። እሺ፣ ይኸው በቃ ሄድኩኝ። ባይ ባይ መልካም የፍቅርና የፍቅር ምሽት ይሆንላችሁ። እሺ አሜን። ጣፋጭዬ፣ በቃ እሺ እሺ። እንደ እነ ገድሉ ልኳት እኮ ነው። ገብቶሻል አይደል ማሬ? አልገባኝም። ይሄን ጌታ ሁለቱ ተኝተው ሲጫወቱ ድንገት በሩን በርግደሽ ግቢባቸው ያላት ገድሉ ነው እያልኩሽ እኮ ነው። ይህኔ ውድ ገድሉንቶ። በዚህ ሰዓት ስለሱ ማውራት አልፈልግም ይባላል። ውዴሞች ይባላል በዚህ ሰዓት ስለሱ ማውራት አልፈልግም ይባላል። አንዴ ዚች ጋ ሳምኛ። ይገባሻል። እኔማ እስካሁን እኮ ጥያቄን አላዳመትከኝም። በየት በኩል ጣፋጭን፣ ገድሉ ልኳት እየረበሸችን ነው ውዴ። ገድሉንቶ ቶ ከዚህ በኋላ ስሙን ባነሳ ታዘቢኝ። እሺ፣ ለጥያቄው ተዘጋጅ። ተዘጋጀሁ። ጥያቄ አንድ። ምልጠይቂ ነው። ማርያ አስፈራሽኝ እኮ ከእኔ ጋር ተጣልተ ወይም ተኳርፈ በነበረበት ወቅት ሌላ ሴት አስባል አላሰብክም? ሳምሪ፣ በአንቺ ላይ ሌላ ሴት ማለት በልክ ሊሆን ይችላል። ሳምሪ፣ እኔ አዳም ነኝ። በአንቺ ላይ ሌላ ሴት የማስበው ሴጣን አሳስቶ ማለቴ እኮ ነው። ሳምሪ፣ ዝም በይ። ሴጣንም አያሳስተኝም። ዝም በይ። ዝም ማለት ታውቂያለሽ? አዎ፣ የእኔ ጥንቅሽ። እንዳትኮረኩሪ ሳምሪ ሞኩረፍና እኔ አዳም በአንቺ ፍቅር ኩርምት ብዬ እንደከረምኩ ማንም ያውቃል። በቃም እንኩን አንቺን ግን ጠረጠርኩሽ። በምን ተራርቀን በነበረበት ወቅት ሌላ ወንድ አስበሽ ነበር። አዳም ባንተ ላይ እኔ ሌላ ወንድ ማለቴ በልህ። አታሾፍ አዳም። እኔ ሳምሪ ነኝ። ባንተ ላይ ሌላ ወንድ ማስበው ማለቴ፣ ሴጣን አሳስቶሽ ሊሆን ይችላል። አይባልም አረፍተ ነገር ማለቴ ተብሎ አይጀምርም። ቀልደኛ ሆነሻ የኔ ማር፣ ጭቅጭቁን ትተንንተኛ ሳምሪ፣ እኔ ኮ ውድድ ነው የማደርግሽ፣ ፍቅር ነው የማደርግሽ። ታማኝ አፍቃሪሽ ነኝ። ቅፍ በደንብ ቅፍ አድርገኝ። እንዴ አነቀኛ! ባጃጅ፣ በእናትህ አንድ ሰው ሞርታል ወይ ወይ ጉዲ፣ እንደው ማናም ሻለኝ እስከዚህ ሰዓት። ጣፋጭ ጣፋጭ ባጃጅ ባጃጅ ማዞሪያ ድረስ በን እሺ። ጣፋጭ ጣፋጭ። ወይ ጣሴ፣ ከመጣህ ያው እዚህ ግሮሰሪው በር ላይ ቁጭ ብዬ ስትወጪ እየጠበኩሽ ነበር። በእናትህ አመሻው ባጃጅ አጣሁ እኮ ተመስገን፣ ፈጣሪ። ጣሴ። ይሙት ታንክዩ። ለምኑ ነው ደግሞ ምስጋ ነው ባጃጅ እንኳን ጠፋ በኮንትራት ታክሲ ልትሸኘኝ አስበሀል ጣሴ ኖ ኖ ኖ ወዴት ወዴት በጣሴ ሞት ተያይዘን ወደ ቤታችን ላጥ እንላለን እንጂ የት እኔ ቤት ነው ምን አለ ግን እንደዚህ እስክትሰክር ድረስ ባጠጣ አይን ራሱ የዋዛ አዋዜ ይመስሎሃል ጠዋጭዬ ደስታንም የሚያስጠጣኝ ጣፋጭ ደስታ። ምን ታገኘ ባክ ጣፋጭዬ፣ በዚህ ዓለም አንቺን ከማግኘት በላይ ምን ደስታ አለ? በጣሴ ሞት። እንግዲህ ገተታ ምናምን ምናምን ንተውና አሁን ሸኘ ጣፋጭዬ። እኔ እኮ ነው ተረዳኛ። ጣሰው እሻውን ተሯሩ ጠሸኘኝ። በጣሴ ሞት ገሉ እውነቱን ነው ማለት ነው። አንተ ጣፋጭን ከምር እያፈቀርካት ነው። እሷ ግን በቀልድ ነው የተረዳች። ኃይሌ መሰለሽ። አንተ ግን ከምር ነው እንዴ? ጣሴ ይሙት፣ በጣም እኮ ነው የማፈቅርሽ። ቆይ ቆይ ቆይ ቆይ አንተ እንዴት እህትህን ታፈቅራለ? ነውር አደለ? ማናት እህቴ? በጣሴ ሞት እኔ እህታችሁ አደለሁ። እህቴም ፍቅረኛ የምን ኧረ ሰው እንዳይሰማህ። ጣፋጭ ሙች ጨለማ አይንጋልኝ፣ በጣም አፍቅሬሻለሁ። ጣሴ ይሙት እጅግ በጣም። ኧረ ተሳስተሃል። አሁን እኔ ምን ይወደዳል እቴ? የሁሉ ነገርሽ ከራስ ጸጉርሽ እስከ እግር ጥፍርሽ ነዋ። ጣሴ ይሙት። ጣሴ። ጣፋጭ አውቀ እያስመሻሄ ነው አደለ? በጣሴ ሞት ምንድነው? አንቺ ግን ሙድያሽብኝ ነበር እንዴ? እስከ ዛሬ አንተ ግን ከምርህ ነው ጣሴ? ቆይ ከምርህ ነው እንክት ጣሴ ጣሴ! ወይዬ፣ ገርሉ፣ ጣፋጭን እየሸኘኋት ነው። ቆይ ሚስጢር ይዛችኋል ወይስ ልምጣ? ና ና ና፣ ገርሉ፣ ኧረ ና ና፣ ጓደኛህን ገላግለት። ሚስጥር ላይ ነን። ጣፋጭ፣ መሽቶብሻል። ለምን እኔ ጋር አታድሬ ጣፋጭ ደግሞ፣ ጣሴ ይሙት፣ አሳፈርሽ። እኔ እህትህ ነኝ። እሺ ምስጢር። እናንተ እዚህ ጭር ባለ ምሽት ምን እያደረጋችሁ ነው? ባጃጅ አጥቼ ነው፣ እባክህ መሸብኝ። ጭራሽ እኔ ባጃጅ ሆንልሻለሁ፣ ተሸክሜ አደርስሻለሁ። ጣፋጭ ኦ ሎርድ፣ አይ ጣሴ የት ነው የምታደርሳት? መኝታ ቤቴ ነው። ወይ ዛሬ ትራንስፖርት የሚባል ነገር የለም እኮ ጣፋጭዬ፣ እኔ ጋር ታድሬ ያለሽ እንኳን መሸብሽ። ጣሴ ቆይ ከመርህ ተወደኛለህ። ጣሴ ይሞት። እሺ ከወደድከኝ፣ እስከ ማዞሪያው ድረስ ሸኘኝ። በግል እወድሻለሁ አላልከኝም? ጣሴ እንዲያንታ አትሞኝ። በዚያውም ዲስከስ ታደርጋላችሁ። እባክህ እንዴት? እሷን ማዞሪያው ጋር አድርሼ ስመለሱ እኮ ይነጋል። ጣሴ ባክ ለመቀራረብ ጥሩ ነው። ሸኛት። እሽ ካልፈለግቶ ብቻዬን እሄዳለሁ ወይም መንገድ ላይ ባጃጅ አገኘ ይሆናል። በቃ እሽ ደህና ደሩ ረጉጉት። ስማ ተከተለት ተከተላትና ሸኛት ጣሴ። ባክ ሸኛት በዚህ ጨለማ አቅፈ እቅፍ አርገ ሸኛት። ጣጣፋጣጣፋጭ ጠብቅኝ ይሻልሻለሁ ገድሉ። አንተ ሳትሸኘኝ? አይ ጣፋጭዬ፣ እኔ ደግሞ አዳምና ሳምሪ ሳትኝ ልድረስባቸው። እባክሽ ገድሉ። ለካ አትወደኝም እንዴ ጣፋጭዬ? የወንድሜ ጣሴ ሚስት አይደለሽ እንዴ? አይቃላሽም። ታክሲ ማማ ዞሪያ። እሰይ እሰይ አቆመልኝ። በቃ እሺ ቻው። ደህና ደሩ። ደህና ደሩ ጣሴ። ገድሎ ባይ ምቀኛ። ታክሲ ደህና ቅፍ አድርግ የምሸኛት ይሄንማ ታርጋውን ይዤ ለትራፊክ ማጋለጠው። በዚህ ምሽት ምና ያንጦነጥሏል። ታም ነው። ተነሳ። እነኛ ሞገደኞች ጠንብዘው እየመጡ ነው ፈጥኝ መላ መዘየድ አለብኝ። የምን መላ? አሳይሻለሁ የኔ ፍቅር፣ ምላሳቸውን አሹለው፣ ቀስረው፣ አሞጥሙጠው ወዘተ ሲመጡ ኩም የሚያደርጋቸውን መላ አሳይሻለሁ። እሺ በቃ ናተኛ። እነሱን ተዋቸውና፣ ናተኛ የኔ ጌታ። ጥቂት ብቻ፣ ጥቂት ደቂቃ ብቻ ታገሺኝ። ምን እየጻፍክ ነው የኔ ማር? የተንኮለኞቹን አንጀት የሚያሳርር የኔ ፍቅር እሺ በቃ ቶል ቶሎ ጻፍ። ናና ናና ተኛኝ፣ ንጌታ። ጨረስኩ እኮ። ሁለት መስመር ማሳሰቢያ ናት። መጣው የትዬ ሄድክ ነው? ጠንብዘው ለመረበሽ ሲያቆበቁቡ ኩም የሚያደርጋቸውን ባለ ሁለት መስመር ማሳሰቢያ ጠረጴዛ ላይ ቁጭ አድርግ። ይመጣሉ። ስማ ጣሴ፣ ዛሬ አዳምን ከአራተኛ ፎቅ ላይ ራሱን እስኪ ከሰክስ ድረስ እንዴት እንደማበሽቀው እንደማሳብደው አሳያሉ። ጣሴ ይሙት ከሳምሪ ጋር ተያይዘው ራሳቸውን ከከሰከሱ፣ እኔ የለሁበት። ተጠያቂ መሆን አልፈልግም። በሁለት ሰው ተጠያቂ መሆን አልፈልግም። አሁን እስኪ በሩን ክፈት ጣሴ። እኔ ግን ፈራው። ገድሉ ምንድን ነው የሚያስፈራ? ጣሴ አዳም ራሱን ከአራተኛ ፎቅ ላይ ከስከስ ወከቦተኩ ፖሊስ ተጠያቂ አደርገኛል ያደርገኛል። እባክህ ጣሴ፣ በእናትህ በሩን ክፈተው። ወይኔ ጣሴ፣ በቃ የወንጀል ተባባሪ ተብዬ ሸቤ ልወርድ ነው። ጣሴ ደግሞ እባክህ በሩን ክፈት አልኮኮ፣ ክፈተው እንጂ የራስህ ክፈት። እሺ፣ እሺ፣ ጦሮ ራሴ ከፍቶ ይኸው፣ የመኝታ ቤታቸው መብራት እኮ ጠፍቷል። ገርሉ እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! አዳም እና ዛምሪ፣ እንኳን ፍቅር በፍቅር ናችሁ። አዳም አደራ፣ ተናደ አራተኛ ፎቅ ላይ ራስን እንዳት ከሰክስ እሺ? በጣም ሞት፣ አዳምዬ፣ ወንድሜ አዳም፣ ብናት ወንድሜ በናት ከአራተኛ ፎቅ ላይ ራስን ከስከስ እሺ። ገድሉ ገድሉ፣ ተመልከት ተመልከት። በጣም ሞት ጠረጴዛው ላይ ያለውን ወረቀት ተመልከት። የምን ወረቀት? እስ ሲያምጠው ምንድን ነው? ማሳሰቢያ ለሁለቱ የሰይጣን ቁራጮች ማለትም ለገድሉና ለጣሰው እባክህ፣ ቶሎ ቶሎ አንብበው። አንተ የሴጣን ቁራጭ አታስቸኩለኝ። አንተ የሴጣን ቁራጭ ቆይ፣ እኔ ላንብብልህ። እኔ ርዕሰ መምህር አዳምና እጅግ ውብ የሆነችው እጮኛዬ ዛሬ ደረጃውን የጠበቀ ባለ ኮከብ ሆቴል ቤት እየተዝናናን ለማደር ስለወሰንን ቤቱን ስጠብቁ እንድታድሩ ይሁን ተመስገን። አንተ ደሞ ለምን ብሎ ተመስገን ጣሰ፣ ተው እንጂ አዳም ቢኖር እኮ ራሱን ከአራተኛ ፎቅ ላይ የወረውር ነበር። ፍ ባረገው ግልግል ነበረ፣ ግልግል ጣሴ ሞት። አንተ ነ እንደዚህ ተጠያቂ መሆን አልፈልግ ብረ ባለኮኮቴ እላለ። ጉረኛ ጉረኛ እኮ ነው፣ ገሉቶ በቃ። ግን ያ ያልከኝ እውነት ነው። በጣሴ ሞት የቱ አልሚ? ጎረቤታችን የተለቀቀውን ስቱዲዮ ተከራይታለች ያልከኝ፣ የቱ አይነት አልሚ? በጣሴ ሞት በቀደም የነገርከኝ ያጡሌዋ አልማዝ የተለቀቀውን ስቱዲዮ ተከራይታለች አላልከኝም? ተከራይታለች በላው ምንድን ነው። አዳምና ሳምሪ ተመልሰው ሊበጣበጡ ነዋ። ጣሴ ሙት ገና ድብልቅልቃቸው ይወጣል። ምን ምን ምን አላችሁ እናንተ? ወይ ወይ ጣጣ ጣሴ ሙት እኔ የለውበትም። ከአራተኛ በምን ምን ምን ምንድን ነው ያልከው አንተ? ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋይሽ መለስ ነው ቀጭን